እስኪብርቶን በብቸኝነት ከውጭ ሲያስገባና ሲያከፋፍል የቆየው አልሳም ኃላፊነት የተወሰነ የግል ማኅበር ቢክን በሀገር ውስጥ ለማምረት መገኛውን በኬንያ ካደረገው ቢክ ኢስት አፍሪካ ሊሚትድ ጋር ስምምነት ላይ ደርሷል። በኢትዮጵያ ለበርካታ ዓመታት ጥቅም ላይ ሲውል የቆየውን ቢክ እስኪብርቶን በሀገር ውስጥ ለማምረት የሚያስችለውን ፋብሪካ ግንባታ ሲያጠናቅቅም ለአንድ ሺህ ሰዎች የሥራ ዕድል ይፈጥራል ተብሎ እንደሚጠበቅም ተገልጿል። ያልሳም ኃላፊነት የተወሰነ የግል ማኅበር ዋና ሥራ አስፈጻሚ አቶ ካሚል ሳቢር ድርጅታቸው የማምረቻ ፋብሪካውን በማቋቋምና በማምረት ኢስት አፍሪካ ሊሚትድ በአንጻሩ ብራንዲንግንና የምርት ጥራትን በመቆጣጠር በጋራ ለመስራት ከስምምነት ላይ መድረሳቸውን ተናግረዋል። የማምረት ሂደቱ ሲጀመር ምርቱን ከኢትዮጵያ ባሻገር ወደ ምስራቅ አፍሪካ ሀገራት፣ ጅቡቲ፣ ሶማሊያና ኤርትራ ለማከፋፈል መታቀዱን ማብራርተዋል። በአሁኑ ጊዜ ከአስፈላጊ ንግግሮችና ድርድሮች በኋላ ኬንያ ከሚገኘው ቢክ ኢስት አፍሪካ ሊሚትድ ጋር የቢክ እስኪብርቶ ማምረትን፣ ማከፋፈልን በተመለከተ በዋና ዋና የውል ጭብጦች ላይ ስምምነት ላይ ያደረስን በመሆኑ የማምረቻ ፋብሪካውን እኛ አቋቁመን ልናምርት እነሱ እኛ አቋቁመን ልናምርትና አንድ ላይ የብራንዱን ባለቤት በመሆን የምርቱን ጥራት ሊቆጣጠሩ ተግባብተን እነሆ ይህንን ፊርማችንን አጽንተናል። የማምረቱን የማካፋፈሉን ተግባር ተግባር ዋነኛ ስራችን ሆኖ የምርቱ ስርጭትን ለምስራቅ አፍሪካ ሀገሮች ኢትዮጵያን ጨምሮ ጅቡቲ፣ ሶማሊያ ና ኤርትራ ይሆናል። የቢክ እስኪብርቶ በኢትዮጵያ ውስጥ መመረት በአካባቢው ካለው የገበያ ስፋት አንጻር ሁለታችንም የተወያየን ወገኖች ተጠቃሚዎች የሚያደርገን ሲሆን ለሀገራችን የቴክኖሎጂ ሽግግር ይፈጥራል፣ የውጭ ምንዛሪ ያስገኛል፣ ለዜጎች የስራ እድል ይፈጥራል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በበኩላቸው በተለይም በኢትዮጵያ ኢንቨስትመንት እንቅስቃሴ የግል ዘርፉን ሚና ለማሳደግ ጥብቅ የነበሩ ኢንቨስትመንት ህጎችን ከማሻሻል ጀምሮ የተለያዩ ስራዎች ሲሰሩ ቆይተዋል ብለዋል። ቢክ እስኪብርቶ ፋብሪካን በኢትዮጵያ ለማቋቋም መታቀዱ ብልህ ውሳኔ መሆኑን ያነሱት ኮሚሽነሩ የውጭና ሀገር ውስጥ ባለሀብቶች በሀገር ውስጥ ኢንቨስትመንት እንዲሰማሩ ማበረታታት አንዱ የተቋማቸው ኃላፊነት እንደመሆኑ ድጋፋቸውን እንደሚያጠናክሩ ቃል ገብተዋል። የኢንቨስትመንት ህጋችንን ለማሻሻል ጠንካራ ተግባራት ተከናውነዋል። በተለይም የህግ ዘርፉ በኢትዮጵያ ኢኮኖሚ ላይ ያለውን ተሳትፎ ለማሳደግ የሚሰሩ ስራዎች ቀጥለዋል። ከዚህ ቀደም ለውጭ ባለሀብቶች ምቹ ያልነበሩ ጥብቅ የኢንቨስትመንት አካሄዶችንና የንግድ ስርዓቶችን ክፍተት በማድረግ ባለሀብቶች ራሳቸውን ጠቅመው ኢትዮጵያን እንዲያሳድጉ ምቹ ሁኔታ ለመፍጠር እየተሰራ ነው። የውጭና የሀገር ውስጥ ባለሀብቶችን የማበረታታት ግዴታ ያለበት ኮሚሽናችንም በቀጣይ በኢትዮጵያ ኢኮኖሚ የተሳለጠና ምቹ የኢንቨስትመንት እንቅስቃሴ እንዲኖራቸው የማያቋረጥ ክትትልና ድጋፍ የሚያደርግ ይሆናል። በዚህ ስምምነት ላይ በአካል ተገኝ ያገኝተን ምስክር መሆን ስለቻልንም ደስተኞች ነን። አልሳም ከተመሰረተ 25 ዓመታትን ያስቆጠረ ድርጅት ሲሆን በአስመጭነትና ላኪነት፣ በሀገር ውስጥ ንግድ፣ በማኑፋክቸሪንግ እንዲሁም በሪልስቴት ዘርፎች ለበረካታ ዜጎች የሥራ እድል ፈጥሮ እየሰራ እንደሚገኙ ይታወቃል።